ሰላም ሰላም፣ ጤና ይስጥልኝ ውድ የፈንድሻት ቤተሰቦች እንደምናላችሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም። እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ትንሽ ከበድ ይላል። ዛሬም በአብርሃም ጉዳይ ነው እየመጣሁ ያለሁት። የአብርሽ ጉዳይ በጣም ከባድ ነው። ማታ ቪዲዮ ሳየው ነበረ የለቀቁትንና በጣም አዝኛለሁ። እናንተም እንዳዘናችሁ ምንም አልጠራጠርም። እውነት ለመናገር ያው አሁን ተረጋግቼ ምናምን ስለሆነ ነው እንጂ ማታ ቪዲዮን ሳየው በጣም አሳዝኖኝ እያለቀስኩ ነበር ሁላ። እንዴት የሰው ልጅ እንደዚህ ይቀየራል? እንደዚህ ባንዴ እንደዚህ ወደ እብደት ይቀየራል? እንዴ በጣም እኮ ራሱን ጥሏል። አለባበስ፣ ምኑም፣ ምኑም በቃ የሚናገረውን አያውቀውም። ምኑም ብቻ በጣም ከባድ ነው። እና ነይና ፀበል በሉ ሰጁ ላላችሁኝ ቤተሰቦቼ፣ አሁን የስራ ወቅት ነው፣ ስራ ላይ ነኝ። በዚህ ሰዓት አሁን ወደዚያ ለመሄድ ትንሽ ማለት ማንም አይረዳኝም እንደዚህ ብል ማለት ነው። ግን ደግሞ እዛ ፀበል እንዲወስዱት ለማመቻቸት እሞክራለሁ። ጓደኞቹ ጋር ደውያለሁ፣ ፀበል እንዲወስዱት አናግሬያቸዋለሁ። እነልውልም እና ምንም ችግር የለውም ብለውኛል እሱን ራሱ እሱም ራሱ እኔ ጋ ደውሎ ነበረ አብርሃም እኔ ጋ ደውሎልኝ ነበረ ልመጣ ነው ነው ያለ እሱ እንደውም እኔ ወደ ጎጃም ልምጣ ምናምን ነው ያለኝ ቢመጣና እዚህ ጸበል ባስጠምቀው ደስ ይለኝ ነበረ ግን አይሆንም እንትም ከባድ ነው የስራ ወቅት ምናምን ባይሆን እኔ ብሄድ ይሻል ነበር እንጂ ወንዶች ወደዚህ ለመምጣት በጣም ከባድ ነው ምክንያቱም መንገዱ በጣም አስቸጋሪ ነው በጣም ማለት ነው ለሴትም ለወንድም አይልም። ሁሉም ከባድ ነው፣ መታገት አለው። ግን እንደ ቢያንስ ለፍተሻ ሰዓት ላይ ትንሽ ለሴቶች ቀለል ይላል ከወንዶች በሚለው ነው እንጂ ሌላው አንድ ነው። እና በጣም ከባድ ነው አብርሸ ያለበት ሁኔታ፣ በጣም አዝኛለሁ። በጣም ከባድ ነው። ጸበል፣ ጓደኞቹ እንዲወስዱት አናግሬያቸዋለሁ። እንግዲህ እነሱ ከወሰዱት ይስተካከላል ብዬ አስባለሁ። ካልወሰዱት ደግሞ በጣም ከባድ ሁኔታ ውስጥ ነው ያለን። ሌላው ደግሞ አብርሽ ቪዲዮ ስትሰራ የምታወራውንና እኔን የምታወራኝን አንድ አይነት አድርገው እዛ እወዳታለሁ አፈቅራታለሁ እስቲል አሁንም አፈቅራታለሁ ግን ለሰው የምማልናገረው ያረገች ነገር አለ ሲል ነበረ እና ምንድን ነው ማለት እንደዚህ አትበልብ፣ ተመልካቾችንም ግራ አታጋባቸው። እንዴ አሁን አንተን ለምን የያዘ ያዘ በቃ በሽታ ነው ለይታ የሆነ ነገር እንዳደረገችብህ ነው ያለው እኔ አላምንም ነበር በእንደዚህ አይነት ነገር ግን አሁን አረጋግጫለሁ በቃ መቶ ፐርሰንት አረጋግጫለሁ ምክንያቱም ባንዴ ነው ሁሉ ነገር የተቀያየረ ባንድ ሳምንት ውስጥ ነው ሁሉ ነገር እራስህን እኮ ጥለኸዋል በደም በጣም ነው የጣልከው እና እህቴ ደግሞ ማንሽ ትንሿ ነው ማነው ሲልሽ ሲትሽ የሰማሁት አንቺ እባክሽ ከጎኑ ሆኚ አደራ ከጎኑ ሆነሽ እንዴት እንድትከታተዩ እንዶ ሳይሽ ጥሩ ሰው ትመስያለሽ። ለሱ አስበሽለት፣ ለሱ ተቆርቆረሽ ይመስለኛል። ይመጣሽውና መጣሽ እንደዚህ ልትረጂው ስለሞከርሽ፣ ስለጠየቅሽው፣ አንዳንድ ነገሮችን ለማውራት ስለሞከርሽ ምናምን ከልብ እኔም አመሰግንሻለሁ እንደሰው ማለት ነው። እና በቃ ከቻልሽ ጸበል ከጓደኞቹ ጋራ ተባብረሽ እና እንትናን እነ ልውልን አስተባብረሽ ጸበል ይዘሽው ልትሄጂ በእግዚአብሔር ዘንድ ታገኘዋለሽ። እና ውድ ቤተሰቦች የአብርሽ ጉዳይ እንግዲህ በጣም ከባድ ነው። በጣም አስቸጋሪ ሁኔታ ውስጥ ነው ያለው። ምን እንደሚናገር ምን እንደሚያወራ እንኳን አያውቀውም። እንዴ ዝም ብሎ እያየሁት ነበረ። በደንብ እንዲህ ነበረ ፍጥጣ ረጌ፣ ቪዲዮውን እያዩት የነበረ እንዴ። ኔ አላውቀው ሌላ ሰው እኮ ሆኗል። እንዴ ሰው እንዴት እንደዚህ ያደርጋል? እን መተት እንደዚህ ያደርጋል? እንዴ አንቺ የተረገብሽ እርጉም፣ ቆይ ምን አርግ ብለሽ ነው እንደዚህ የምታረጊው? ግን አረ በስማመች ስራችን እንስጥሽ፣ እንደው እዛው እንደፈጣሪ። አረ እንደዚህ አይደረግም፣ በእናትሽ እንዲህ አይነት በእንደዚህ ይሄ የመጣ ፍቅር እኮ አንቺ አይጠቅምሽም እኮ። እንደዚህ አርገሽ እሱን ታፈቅሪ ነው እንዴ? በሰላም ምን አለበት? በፍቅር ፍቅር፣ ትክክለኛ ፍቅር ብታሳየው እኮ ያፈቅርሽ ነበር። እንዴ እንዴ ሰው በመተት ሰው ሊፈቀር ይችላል እና። እንደዚህ አይደረግም። እግዚአብሔር ይቅር ይበልሽ ለምታረዩ ነገር ይቅር ይበልሽ። እንደው ንስሐ ገብተሽበት በደንብ ንስሐ ገብተሽበት ሁሉንም ነገር ብትተዩ ለአንቺም፣ ለህይወትሽ መልካም ነው። መጨረሻሽ አያምርም፣ እውነቱን ስነግርሽ በዚህ ነገር ለጊዜው ሊሆን ይችላል እንጂ መጨረሻው ግን አያምርም። ከእግዚአብሔር የወጣ ነገር እንኳን ክርስቲያኑ ነሽ፣ ቅርና ለማንም አይመችም። የሰይጣን ስራ ሰይጣን ነው ታውቂያለሽ ደግሞ ምንም መጨረሻሽ እንደማያምር ማለት ነው። እና እባክሽ በሰው ህይወት አትቀልጭ። ታይ፣ እንዳንቺ እኮ ሰይጣን መስራት ሰው አቅቶት አይደለም፣ ግን ሊና ስላለው እራሱን መሆን ስለሚፈልግ፣ ከእግዚአብሔር ጋር መጣላት ስለማይፈልግ ነው እንጂ እንዳንቺ እንደዚህ አንቺ የምታደርጊውን ነገር ሌላም ሰው ማድረግ አቅቶት ይመስልሻል እንዴ? ግን ህሊና ነው ህሊና ነው ዋናው ነገር። እንዳንቺ አይነት አይደለም ሁሉም ሰው ያለው። እና ብቻ እንደ ምን ብዬ እንደ በቃ ዝም ከማለት ብዬ ነው አሁን ለማውራት የመጣው እንጂ፣ እኔ በጣም ትልቅ ዲፕሬሽን ውስጥ ነው ያለሁት። በጣም ደብሮኛል፣ በጣም ከብዶኛል የእሱ ነገርና እግዚአብሔር ወደ ጤናው እንዲመልሰው እስኪ ሁላችሁም በየእምነታችሁ ጸልዩለት ለአብርሃም እንድትጸልዩለት ስል እለምናችኋለሁ። እውነት ከምሬ ጸልዩለት፣ በየእምነታችሁ ማለት ነው። በቃ የድሮውን አብርሃም ነው ማየት እንፈልጋለን። እኔ እና ልክ አይደለም፣ ልክ አይደለም፣ በጭራሽ ልክ አይደለም። እቻ ትንሽ ይከብዳል። ለማንኛውም ውድ የፈንድሻቱ ቤተሰቦች ያለው ነገር ይሄ ነው። እስቲ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሰዓቱ እንዲሞላ ሙሉ ቪዲዮ ነው ይሉኝ። ሰዓቱ ስላልሞላ ትንሽ ይቀረዋል። ይኸው እስካሁን ድረስ ሞኔታይዝ አልሆነም። ሞኔታይዝ እንዲሆንልኝ ደግሞ እናንተም እንድታበረታቱኝ ስል ባክብር ጠይቃችኋለሁ። ሙሉ ቪዲዮን እየከፈታችሁ ይሉኝ። ሌላ ባያላችሁ በሰላማችሁ፣ በዚህ ይበልልኝ። ከእንደዚህ አይነት ሰው ፈጣሪ ጠብቅ። በቃ ከእንደዚህ መልአክ መስለው ሰይጣን ከሆኑ ሰዎች ፈጣሪ ጠብቅ። እንዴ በዙሪያችን ስንት ጉድ ነው ያለ። በእግዚአብሔር፣ ኧረ በስመ አብ! አሁን ይቺ እንዴት እንደዚህ ለዛውም፣ በፍቅር እንዴ! ኧረ አይደረግም እንዴ! እና እግዚአብሔር ይጠብቅ ነው እንጂ በጣም ከባድ ነው። ብርሃን፣ ብዙ ነገር እንድናስተውል አድርገሽናል። ብዙ ነገር እንድናስብ፣ ረጋ ብለን ወደ ራሳችን እንድናይ፣ ዘወር ዘወር ብለን እንድናይ አድርገሽናል። እናመሰግናለን ግን የስራሽን ፈጣሪ ይስጥሽ። የስራሽን ይስጥሽ። መቼም ቢሆን ደግሞ እሱ ወደ ጤንነቱ ተመልሶ ከአንቺ ጋር እንደማይሆን ታውቂያለሽ። የዛን አንቺንሽ የምታብጅ ያንን ከምታደርጊ፣ ግን በሰላም አሁን ብትፈቱት ጥሩ ይመስለኝ። በቃ በሰላም እኮ ጸበል ተጸብሎ ንሳ ገብታችሁ ምናምን ምናምን ይቅር ተባብላችሁ መሆን ትችላላችሁ፣ የምር በቃ እግዚአብሔርም ይወድርሻል ይባረ የተባረከ ትዳር ይሰጥሻል ትዳር ነው የምትፈልጊው ነው ወይስ ዛሬ አብረሹው ነገ ለአንድ ሳምንት ቆይቶ መለያየት ነው የምትፈልጊው መቼም ሴት ልጅ ለአንድ ሳምንት ለሁለት ሳምንት ለአንድ ወር ብላ የምትቀርብ አይመስለኝም ወንድን እስከ መጨረሻው ለትዳር ከሆነ ነው የምትቀርበው አይደለ እንደኔ አመለካከት እንደዛ ነው እንደኔ አመለካከት እንደዛ ነው እስከ መጨረሻው የሚቀጥል ትዳር ካልሆነ የሚቀጥል ህይወት ካልሆነ መጀመር አልፈልግም በፍጹም ዛሬ ጀምሮ የነገ መለያየት አልፈልግም። መጀመሪያም ስለው አብርሽን ስለው እንደ ሰምታችሁ ከሆነ በደንብ እናንተም ተመልካቾችም በቃ ይሄ ዛሬ ጀመሩ ነገ ተለያዩ የሚባል ነገር መጀመር አልፈልግም። እስከ መጨረሻ ሆኖ መኖር ያለበት ነው እያልኩት የነበር እና ምናልባት እንግዲህ እኔ እንጃ አላውቅም፣ የአንዳንድ ሴቶችን ባህሪ ያንቺን ባህሪ ደግሞ አላውቅልሽም እና እንደዛ ከሆነ የምትፈልጊው በዚህ መንገድ አይደለም፣ እምልሽ በዚህ መንገድ ሊሆን አይችልም። እስከመጨረሻው ዘላቂ የሆነ ትዳር፣ ዘላቂ የሆነ ፍቅር ከሆነ ዘላቂ የሆነ ህይወት ከሆነ የምትፈልጊው በእንደዚህ አይነት መልኩ ሊሆንልሽ አይችልም። ለአንድ ሳምንት ለምናምን ከሆነ ደግሞ ትናንትናም እኮ አበባ ቆርጦ ሊሄድ ነው ወደሷ ምናምን እያለ ነበር። እንደ እስከዛሬ እኮ ነገሩን ጨርሳችሁት ሊሆን ይችላል፣ አትምድሽ ሊሆን ይችላል እኮ በነገራችን ላይ ግን በቃ ሕሊናሽ ሰላም ይሰጠዋል። ደስተኛንሽ እስኪ ደስተኛንሽ በምታራጊው ነገር። ግን ቆይ ስንት አይነት ሰው ነው ያለ? እረ በስመ አብ ወወልድ ወመንፈስ ቅዱስ መድኃኔዓለም አባቴ እባክህን ከዚህ ጠብቀን። ምን አይነት ጉድ ነው። እኔ እስከፋኝ። አሁንስ እውነት ከፋኝ በጣም በጣም። ከዚህ አይደረግም። የሰውን ጭካኔ ሳስብ የሰውን ክፋት ሳስብ እምባዬ ነው የሚመጣብኝና ማልቀስ ደግሞ አልፈልግም። በያላችሁ በሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ነው የምወዳችሁ በጣም ነው የማከብራችሁ። በሌላ ቪዲዮ እስከምንገናኝ መልካም ነገር ይዤ እንደምመጣ ተስፋ አረጋለሁ። ሁሉም ነገር ተስተካክሎ እንደመጣ ተስፋ አድርጋለሁ። እግዚአብሔር ሲያውቃል። እንግዲህ ሁላችሁም በያላችሁበት ጸሎት አድርጉልን። ለኔም ለሱም ጸሎት አድርጉልኝ። ቻው ወዳችኋለሁ።